የበዓል ትውስታ ይዤላችሁ መጥቻለሁ። ዳቦ ቆሎ እየቆረጥኩኝ ነው። ያው በዓል ሲደርስ ታቃላችሁ፣ ኩኪስ፣ ዳቦ ቆሎ ይዘጋጃል። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ወደ ቻናል ተከታታዮች እንደምን አላችሁ? እኔ ሰላም ነኝ፣ አልሐምዱሊላ። እንግዲህ ቪዲዮውን ስሰራ ሊጡ ላይ ትዝ አላለኝም ነበር፣ ሊጡን ሳቦካ ልክ ልዳምጥ ስል ነው ትዝ ያለኝ። ያው ሊጡን ያቦካሁት ዱቄት፣ ስኳር፣ እንቁላል እና ዘይት ዘይቱን አፍልቼ ነው። ያው ቀጭ ቀጭ እንዳይል ማለት ነው። ዳቦ ቆሎ ዘይት ካፈላችሁት ቀጭ ቀጭ አይልም ዳቦ ቆሎ ማለት ነው። የሆነ ፍርስ ፍርስ ስለሚል እንደዛ አድርጌ ነው ያቦካሁት። ቪዲዮ ስላላስገባው ነው። ከዛ እንደዚህ በደንብ ከዳመጥን በኋላ በቢላ እንደዚህ እንቆራርጠዋለን። እንትኑ ካላችሁ መስሪያው ይሄ ስጋ መፍጫ፣ በተለይ የእጁ ኤሌክትሪክ ማንዋሉ ማለት ነው። ኤሌክትሪክ ያልሆነው እሱ በደንብ ይቆርጥላችኋል። እኔ ያው ያስቀመኩት ቡብስ አርቁ ስለሆነ እቃ ከመጎረጉር ብዬ በእጀ ነው የቆረኩት። ሲቀጥል ደግሞ ብዙ አይደለም እኔ የቆረጥኩት ትንሽ ስለሆነ ለዛ ነው እኔ በእጀ እየቆረጥኩ ያለሁት። ድሮም እንደዚህ ነበር የምንቆርጠው ቆረኩት። ያው ድምጽ ስለገባብኝ ነው ይቅርታ። እንደዚህ እያልኩ እየተለተልኩኝ እንደዚህ ድሮ በመርበልበል ነበረ። መርበልበል ደግሞ ቀርሷል። እንደዚህ እየቆራረጣችሁ በረጃጅሙ ማረግ ትችላላችሁ። እኔ ባጫጭሩቶ ቶሎ ያፈጥናል ባጫጭር ስታደርጉት እንደዚህ አድርጌ ነው፣ እየሰነጣጠኩኝ ነው እላችኋለሁኝ። ያው እዚህ ጋር እየሰነጠኩ ዳቦቆሎ የሚያምረው ከሰው ጋር ተሰባስባችሁ ስትቆርጡት ነው። ለብቻ ብቻ አያልቅም። እንግዲህ እኔ ዳቦቆሎ አሁን ለበዓል እየቆረጥኩ ነው። ከወንድሜ ቤት ነበር የሚመጣው። ዛሬ አሁን አለሁ ላረፋ፣ ለምን እኔ ራሴ ቆርጬ አላዘጋጅም ብዬ ነው። ብዜም ስላለኝ ብዬ ነው። እና እንደዚህ ተልትዬ ሁሉንም ከጨረስኩ በኋላ ነው ወደ ቆረጣ የሚሄደው ማለት ነው። በዚህ አጋጣሚ የዳቦ ቆሎ መቁረጫ አለ። አረብ ሀገር ያላችሁ ይዛችሁ ብትመጡ፣ በተለይ ስራ ለመጀመሪያ ያሰባችሁ ለስራ ይሆናችኋል። ደግሞ መቁረጫውን ውድ ከሆነባችሁ የስጋ መፍጫው፣ ይሄ ኤሌክትሪክ ሳይሆን ዝም ብሎ በእጅ የሚሰራው እሱ፣ በደንብ አድርጎ እንደዚህ ቆራርጦ፣ ልክ እንደምንቆርጠው በእጃችን ቆርጦ እንትን ይልላችኋል ማለት ነው። ያንም ማዘጋጀት ትችላላችሁ። ይሄ የፓስታ መስሪያው ራሱ ያው ባይቆራረጥላችሁም ዳምጦ እንደዚህ ተልትሎ ያቀርባል ማለት ነው። እሱንም ከገዛችሁት ማለት ነው እንደዚህ በእጅ ከምተለትል እንደዚህ እንደምፈልገው ሳይዝ ተልትሎ ያዘጋጃል የፓስታ መስሪያው። ልክ እንደዚህ ያደርጋል። በቀጭንም፣ በወፍራ በምትፈልጉት ሳይዝ ማለት ነው። የአንገስታችሁ መጠቀም ትችላላችሁ። በተለይ ብዙ ቤተሰብ ያለባችሁ፣ ብዙ እንግዳ የሚመጣባችሁ ሰዎች ብገዙት አሪፍ ነው። ለምን ለሌላም ጥቅም ስለምታውሉት ማለት ነው። እኔ እንደዚህ ተልትዬ ጨርሽ ያለሁኝ ቂጣውን ማለት ነው። አሁን ደግሞ ወደ ቀረጻ እንሄዳለን። ግን የስልኩ መብራት ነው ያው ጥራት ላይ ኖረው ይችላል። መብራት ስለሌለ ተቋርጦ በመሀል ማለት ነው። እንደዚህ ካደረግኩው በኋላ ያው ዘይ ስላለው አይ እንትን አይልም አያያዝም። አሁን ወደ ቆረጣ ገባ። እያዟዟር እንቆርጣለን። ማተነሽ ማተለቅ ትችላላችሁ። እኔ ይሄ በቂ ነው። ከዚህ በታይም ካሳነስኩት አያልቅልኝም ለዛ እንደዚህ ሌላ ደግሞ ሁለተኛ ዳመኩኝ ያንኛውን ጨርሽ ማለት ነው። እኔ ብዙ አይደለም ቋርጠው ብያቸዋለሁ። ዝም ኪሎ እንዳለላችሁ እኔ ደግሞ በምዳምጠው በንትን ነው በትሪ አድርጌ በብርጭቆ ማለት ነው። በጠርሙስም ይዳመጣል። መዳመጫም ካላቸው በመዳመጫ ሰው ባለው ነው። እንደ ቤቱ ነው የሚኖረው። እኔ ደግሞ በእንደዚህ ነው እና አሁን ሁለተኛ ዙር እንደዚህ ቆራረጥኩ። አሁንም እና መዳመጣው ቢኖር አሪፍ ነው ብላችኋለሁ። እኔ በትሪ እንደ ድሮ ማለት ነው። ድሮ በትሪ አልነበርም እንዳምጠው በቢላዋ እንደዚህ እየቆራረጥ ልክ በድሮ ስታይል ማለት ነው። በብርጭቆ ግዴታ ጣውላው ይኖር የሚል የለም። ዋናው ዳቦ ቆሎ ሆነ መቅረቡ ነው። እና እንደዚህ ያደረግኩት አሁንም መልሼ እንደቀድሙት ተለትላለሁኝ። ከዛ እንደዚህ ሁሉንም ከተለተልኩኝ በኋላ ነው ወደ ቆረጣ መገባው ማለት ነው። አሁን ያው በዚህ መልኩ ጨረስኩ። አሁን ሁለተኛውን ዙር ማለት ነው። ያው እንደዚህ ካደረግኩኝ በኋላ ያው ሳኑ ይሄ ሁሉ ለመቀያ እንጨራርሽ ያለሁኝ ይጥም እዚህ ከሊጡን ካቦካችሁ በኋላ እንዳይደርቅባችሁ በፌስታል ማስቀመጣችሁ እና ተርሱ። አያችሁት እንደዚህ አድርጌ በዚህ መልኩ ቆርጬ ጨርሻለሁ። እዚህ ጋር ዋስ ምጣዴን አስምቻለሁኝ እንግዲህ እንደምታዩት ከዛን በክሊኒክስ ጠረቅ ጠረቅ አድርገዋለሁ። ብዙ እንጀራ ስላልተ የማይጋገርበት ትንሽም ስለሆነች ማለት ነው። አሁን ለዳቦ ቆሎ፣ ለቂጣ፣ ለዳቦ ምናምን በጣም ጠቅመኛለች ጅዋስ ምጣር ናት። አሁን ዳቦ ቆሎ ላይ እንደዚህ አርጌ ከነዛውም በኋላ እገጥመዋለሁ ማለት ነው። እንደዚህ አንድ ዙር መገጠም አለበት። እዛን እንደዚህ ካደረኩት በኋላ አሁን ከፍትና በጀ ለምን እንደማስል ታቃላችሁ? ይያያዛል። በቢላ ካረጋችሁ ጭም ልቅ ነው የሚለው። በጀገችሁ ግን እንደዚህ ስትቆሉ ዳቦቆሉ በምጣድ በማንኛውም ምጣድ ይሁን የምትቆሉ ከሆነ በእጃችሁ መጀመሪያ ላይ እንደዚህ እያፍታታችሁ ማለት ነው እንዳይያያዝ። ያው ዘይ ስላለው ብዙም አይዝም ይለቃል። ግን በሆነ ማማማሲያ ምናምን ከሆነ ይያያዛል። በእጃችሁ ግን እንደዚህ እየበታተናችሁ ስለሆነ የምትቆሉት አያያዝም። አያችሁት? አሁን በትንትና አለ። አሁን አልገጥምም ይሄው አሁን በቢላ እየቆመልሽ የቆላሁት ነው። አሁን ደረቅም ስላለ አያስፈልግም፣ እጄ ማለት ነው። ደሞ ትኩስም ስለሆነ ያቃጥለኛል። አሁን ቀጥቶታል። አሁን ይሄንን አወጣለሁ ማለት ነው። በጣም ድርቅ ባይል አሪፍ ነው። ይህን እንደውም ሰምቶብኛል እና ከለሩ እራሱ የተቆላበት ባያስታውቅ አሪፍ ነው ላለውኝ። አሁን እኔ ላወጣው ነው። እዚህ ጋር እያስጫስኩት ነው

የመጀመሪያው ይሄንን ይመስላል። ሁለተኛው ይሄን ይመስላል። ላይክ ሰብስክራይብ እያረጋችሁ አበረታቱኝላለሁ። እናንተም ለዚህ ቀን ያብቃችሁ፣ ወይ በሀገራችሁ በሰላም ገብታችሁ፣ ምኞታችሁን ሁሉ አላህ ያሳካላችሁ እያልኩኝ እኔ እዚህ ጋር በቃለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ከዚህ ሰናበታችኋለሁኝ።